ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ፣ የአያቱ ስም ስዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶቹ፣ ለመኳንንቶቹ እና ለመሳፍንቶቹ ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ፀጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አነበሳ ጥርስ የሚሰባብሩ፣ ዐይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ፣ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸውም እንደ አነበሶች ጥፍር ነው። አሮስ የዶልን ድምፅ እንደ ሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሣው አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸውም ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ሲድሮስ የተባለ አባቱን ይዘው ሥጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ትርፎስና አርጋኒ ተዉት አትብሉት ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ፣ ተነስ፣ ካአሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና፣ ተነስ፣ አትፍር አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸው ጊዜም ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከእኔ ጋር ወደ አገር እንሂድ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና፣ አላቸው። እነርሱም ከእርሱ ጋር ሄዱ። ከአገሩ በደረሱ ጊዜ እስከሚመች ድረስ ከዚህ ተቀመጡ፣ የአገሩ ሰዎች ባዩአችሁ ጊዜ ይገድሏችኋል አላቸው። እነዚህ የአውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ሥራ መሥራት አልፈልግም። እኔ እስከምመለስ ድረስ ከዚህ ተቀመጡ አላቸውና ሄደም ወደ አገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እርሷም ዝም በል ተወኝ፣ በአንተ ላይ የሆነውን በሕልሜም በአይኔም ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥካቸው። እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦ ወይንና በለስን ሰጣቸውና ተቀበሉ ወሰደላ ተቀብሎ ወሰደላቸው። በሰጣቸው ጊዜም በሉ፣ ጠጡም ከምግቡ መጣፈጤት ተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለአገረ ገዢዎች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ ሁለት አውሬዎችን አመጣ አላቸው። ንጉሡ ይህን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛን ላከ። አሮስንም ወደ ንጉሥ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማው። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሱ ሰራዊቱን ወደ አሮስ ቤት ኑ እንሂዳላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከርሱ ጋር ሄዱ። ንጉሱ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸውን ጊዜ በግንባሩ ተደፍቶ ሞተ። ከርሱ ጋር ያሉት ሰዎችን ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ብዛት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሱ ዘንድ ሩቅ አገር ደረሰ። ንጉሱም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሱ ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከርሱ ጋር ወደ ንጉሱ ሄዱ። ንጉሱም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሃገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኛ አሮስን ወደ እኔ አታምጣቸው አታምጣቸው አለው። አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ የመርቆሬዎስ ከወንድና ከሴት አገልጋዮቼ እና ከነዚህ የአውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። አርባ ቀን እንዲጾሙም አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ካጠመቃቸው በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁም ፊሉፓዴርን መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶስ አይቶ ፈራ። ፊታቸውንም በልብስ ሲሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎች በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። ርፎሮስን ግሊስጦፎሮስ፣ አርጋኒንን ደግሞ ማርያኖ ብሎ ሰየማቸው። ንጉሡም ኖህንና ልጁን የአውሬ መልክ ያላቸውንም ሰዎችም አከበራቸው፣ በአገሩ ሁሉ ላይም ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነትም እንሄዳለንና ይረዱን ዘንድ ጠላቶቻችንንም በፊታችን ድል ያደርጉ ዘንድ አለው ሲል ኖህን አዘዘው። ንጉሡም ከአገሩ ተቀምጦ ኖህንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው የሌላውን ሀገር ንጉሥ ድል ያደርጉ ዘንድም ሀገሩንም በቁጥጥራቸው ሥር ያደርጉ ዘንድ ወደ ሩቅ አገር ሄዱ። ኖህም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋራም ስምንት ሰላዮችን፣ የመረዝያ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖህን ያዙት። ማረኩትም ወደ ንጉሳቸውም ወሰዱት። ንጉስ ኖህን ንጉስ ኖህን ሀገሬን ልታጠፋ የመጣህን ተነህ አለው። ወደ እስር ቤትም እንዲያስገቡት አዘዘ። ንጉስ በማለዳ ስጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ሰጡት፣ ለአውሬዎች ስጡት አለ። የእስር ቤት ዘበኛው ጠባቂውም ኖህን ነገ ስጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት ዩ አላቸው። ኖህ ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ። ያን ጊዜ የእግዚአብሔር መልክ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለ ወንድማችሁ ነው፣ ሂዱና አድኑት ስጋውን ይበሉት ዘንድ ለአውሬዎች ይሰጡታልና እንሆ እግዚአብሔር እንደ ቀድሞ ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ አገሩ ገቡ። የንጉሡ ሰራዊቶችና የአገር ሰዎች ባዩአቸውም ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ሴቶችም ልጆቻቸውን ትተውሸሹ የጸነሱትንም አስወረዳቸው። ንጉስ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸው በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጠው ከምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖህን ከስር አወጡት። ይህን ባየ ጊዜ ንጉሡ ፈራ። በቤቱ ለሰገነት ላይም ቁሞ ኖህን፣ የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንንም አታጥፋ፣ እነዚህን የአውሬ መልክ ያላቸውን ሰዎች ከአንተ ጋር እናገር ዘንድ ልቦናዬ እስኪመለስ ድረስ ፊታቸውን ይሸፍኑ ዘንድ እዘዝ አለው። ኖህም ጸሎቱን ጸለየና በአብ በወልድ በመንፈስ ቅዱስ ስም ባረካቸው፤ ፊታቸውንም ሸፈኑ። ንጉሥ ኖህን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታን ላንተ ይሁን፣ አምስት ሴቶች ልጆች ስላሉኝ ከእነርሱ ሚስት ትሆነ ዘንድ አንዲቱን አጋባሃለሁ አለው። ኖህም ንጉሡን ልጅህን ማግባት አልሻም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን አገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ አገሩ ሄደ። የኖኅ ሠራዊት ከንጉሣቸው በደረሱ ጊዜ ኖኅ ተማረከ፣ እነዚያ ገጸ ከለባትም ጠፉ አሉት። ንጉሥ የአውሬ መልክ ያላቸው ሰዎች መጥፋታቸውን በሰማ ጊዜ ደስ አለው። የኖኅን ሚስትም ሊያገባ ተመኘ። ነገር ግን ከኖኅ አሽከሮች አንዱ ምርኮኞ ሰምቶ ለኖኅ ሚስት ተነገራት። እመቤቴ ሆይ እንደ እኛ ስለ ትባልሽ ስለ በኋላ ሻሟሟት በንጉሥ ቤት የሰማሁትን የሰማሁትንና ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን ሁለት ሁለት አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግ፣ እግዚአብሔር ይባርክ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም? አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷ የሚበቃትንም ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ አገር ሄደች። በዚያ ተቀምጣ ሳለም ኖህ ከእነዚያ የአውሬ መልክ ካላቸው ሰዎች ጋር ደረሰ። ከእነርሱ አንዱ ስሙ ግልስጥፎሮስ ግልስጥፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማሪያኖ ግን ተሰደደ። ኖህም ወደ አገሩ ገባ። ንጉሱ ንጉሥ ንጉስ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱን አዘዘ። ንጉሡ እነዚያ የአውሬ መልክ ያላቸው ሰዎች ከኖህ ጋር የመጡ ስለ መሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉስ ኖህን አትዘን እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶስም ዘወትር እየሄደ ይናዘዝ ነበር። ኖህ ኤጲስቆጶሱን አባቴ ሆይ ሁልጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ በልብስ ከርነው ወይኑንም በጽዋ ሸፍነው ሲያመጡልኝ በህልሜ ያለሁ አለው። ኤጲስቆጶስ ኖህን የዚህን ነገር ትርጉም እንደዚህ ነው፣ ባለቤትህ የሞትክ መስላት የሞትክ መሰላት። ስለዚህ በሚካኤል በዓል ምጽዋትን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር አንድ ቀን ያገናኝህ አለው። ንጉሱም ኖኅ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያው የሮም ንጉሥ ሰራዊት ኖኅን ማርከው ወደ ንጉሣቸው ወሰዱት። የሮሜ ንጉሥ ኖኅን፣ አንተ አገራችንን ልታጠፋ መጣህን? በምን ኃይል አገራችን ልታጠፋ መጣህ አለው። ኖኅ የሮም ንጉሥን፣ ለእኔ ያለ ክርስቶስ ኃይል ኃይል የለኝም አለው። የሮም ንጉሥም ኖኅን፣ ክርስቶስን ታውቀዋለህን? አለው። ኖኅም ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሥ እውነቱን ተናገር አለው። ኖኅም ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ አለው። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑንም ባየ ጊዜ ምሕረት አደረገለት። ሠራዊት የሆኑትም ዘንድ አምስት መቶ ፈረሶችን ሰጠው። በሰንበት ቀን ኖኅ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖ ባለቤት ባሏን ተመለከተችና፣ በልቧ ይህ የማየው ባለቤቴ ነውን ወይስ የሚመሳሰል ነው አለች። ሴቶችን ይህ ሰው የሀገራቸው ገዥ ነውን አለቻቸው። ሴቶችም ሀገራችን ሀገራችን የሚያጠቃላት የለም ይሁንና፣ ከዚህ ንጉሥ ሠራዊት ጋር የሚዋጋውን ማርከው ይዘው ለንጉሣቸው ሰጡት። ነገር ግን እግዚአብሔር በንጉሱ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርም ማለው አሏት። ኖህ ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነው። የኖህ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ሙጣ አለችው። መርቆሬዎስ እናቱን ይህ ለምንድን ነው አላት። አገረ ገዡ አምረህ ለብሰ ሲያይ ወታደሩ እንዲያደርግህ ነው አለችው ልጁ መርቆሬዎስ ይህን በሰማ ጊዜ ያለቀሰ። ይህ ነገር በአባቴ ዘመን ቢሆን ኖሮ በተደሰትኩ ነበር አባቴም ከፍ ከፍ ባደረገኝ ባከበረኝም ነበር። አላት ልጅ ሆይ፣ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባትህ ያከብረሃል። አለችው ሕፃኑ መርቆሬዎስም በንጉሡ ፈረስ ላይ ተቀምጦ ሄደ ጭፍሮች ባዩት ጊዜም በእርሱ ላይ ጮኹ፣ ፈጥነህ ውረድም አሉት። ንጉሡ ግን ጭፍሮቹን፣ ተውት ወደ እኔ ይምጣ አላቸው። ንጉሡ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደርህ ልሆንሻለሁ አለው። የመርቆሬዎስ እናት ከኋላው መጣች። ንጉሡ ይህ ሕፃን ልጅሽ ነውን አላት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሥ አንቺ ከየት ነሽ እውነቱን ንገርኝ አላት። ሀገሬ አፍራሲስ ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ ልጅሽ ስም ማን ይባላል አላት። በፊት ፊሉፓዴር ይባል ነበር፣ ክርስቲያን ከሆነ በኋላ ግን መርቆሪዎስ ተባለ አለችው። ኖ ይህን ነገር በሰማ ጊዜ ሕፃን ልጁን መርቆሪዎስን ያዘውና አቅፎ ሳመው፣ አለቀሰም አንተ ልጄ ነህን አለው። እሷንም የመርቆሪዎስ እናት ሚስቱ አንቺ ነሽነ አላት። ከሚስቱና ከልጆቹ ከልጁ መርቆሪዎስ ጋር ያገናኘውን እግዚአብሔርንም አመሰገነ። እነርሱም ከርሱ ጋር በአንድነት አመሰገኑ። ንጉሥ ዳኬዎስ ኖህንና ልጁ መርቆሪዎስንም አደነቀ። ኖህንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይ አድርጎም ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሪዎስ የኖህ አባቱን ርስት አወረሰው። ከጥቂት ጊዜ በኋላ የአራም ንጉስ ለንጉስ ዳኪዎስ አንተን ልጣላህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉስ ዳኪዎስም መልእክተኛውን ይሁን አለው። መርቆሪዎስንም ጠርቶ ሰራዊት ይዘህ ከአራም ንጉስ ጋር ለመዋጋት ሂድ አለው። መርቆሪዎስም የንጉሱን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ተቀመጠ። የአራም ንጉስም ከሰራዊቱ ጋር ገጠመ። እርስ በእርሳቸውም ፊት ለፊት ተያዩ። መርቆሪዎስ ከአራም ንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ ቀኑን ሙሉ። በመሸ ጊዜ ግን መርቆሪዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤልም ለመርቆሪዎስ በሕልም ታየው፣ ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልንና ድልን ስለ ሰጠህ ነገ ጠላቶችህን ድል ታደርጋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤልም መርቆሪዎስን እነሆ ንጉስ ዳኪዮስ ክርስቲያንነቱን ትቶ ለጣዖስ ሰገደ። እወቅ አባትህ ያሰማረህን የክርስቶስን ሃይማኖት ጠብቅ አለው። መርቆሬዎስም ከእንቅልፉ በነቃ ጊዜ ፈጽሞ አዘነም። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንትም መጥተው አረጋጉት። አለቃችን ሆይ ስለ ምን ታዝናለህ አሉት። በዚች ሌሊት ዛሬ መጥፎ ህልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበህ ወደ ውጊያው አንወስድህም፣ ስላንተ እኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያው ሳትፍሩ እኛ እናሸንፋለን፣ ነገር ግን እኔ ስለ ንጉስ ዳኪዎስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱ ይህን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለቅዱስ መርቆሬዎስ ብዙ ጊዜ ታየው፣ እነዚያን ሰደፎችም ሰጠው። እግዚአብሔር ድልን ሰጥቷል አለው። ከዚህ በኋላ ከአራም ሠራዊት ብዙ የተገደሉ ሞቱም። መርቆሬዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎቹን ገደለ። የቀሩትንም በታተናቸው ፈጽሞም አጠፋቸው። ከዚህ በኋላ ወደ አገሩ በሰላም ገባ። ንጉሥ ዳኪዎስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳኬዎስ ለጣዖት እንደ ሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳኬዎስ ስለ ክርስቶስ ስም የገደላቸውን ራሳቸው ሬሳዎች አገኘ። መርቆሬዎስም ከፈረሱ ላይ ወርዶ ፈጽሞ አዘነ። ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም። ወደ ንጉሡ ቤትም አልገባ አልገባም በማለት ወደ ቤቱ ሄደ። ንጉሡ በጦርነቱ ላይ የሆነውን ና ንገረኝ አለው። መርቆሬዎስም በጦርነቱ ስለ ደከም ወደ አንተ መምጣት አልችልም አለው። መርቆሬዎስም የክብር ልብሱን አብልቆ የሀዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ናንገረኝ አለው። ታምም ያለውና መምጣት አልችልም አለው። ንጉሡ ተውት ይቆይ መርቆሪዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ ሦስት ቀን ተቀመጠ። ዳግመኛም ንጉስ ወደ መርቆሪዎስ መልእክተኛ ላከ። ከዚህ በኋላ ንጉሡ ወደ እርሱ ሄዶ መርቆሪዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለ ምን ወደ እኔ አልመጣህም? አለው። መርቆሪዎስም እኔ ሕመምተኛ ስለ ሆንኩ ነው አለው። ንጉሥ ዳኪዎስ መርቆሪዎስን የሰጠውህን ገንዘብ ለምን አልተቀበልክም? አለው። መርቆሪዎስ ንጉሡን በፊት በፊት አንተ ክርስቶስን ትወደው ነበር፣ ዛሬ ግን ክርስቶስን ተውከው። ስለዚህ ገንዘብህን አልፈልግም አልፈልግም አለው። ንጉሥ ዳኪዎስም መርቆሬዎስን ለምን የሐዘን ልብስ ለበስክ አለው። መርቆሬዎስ ንጉሡን በፊት አገልጋይ ስለ ወንኩ እንዳንተ የመንግሥት የክብር ልብስ ለብስ ነበር፣ ዛሬ ግን እኔ የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትሕትና እንደ መጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜ ንጉሥ ተበሳጨ። በልቡም እንደዚህ ጠላት ድል ያደረገ አገኘውም አላገኘውም ሲል አሰበ። ንጉሡ ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም አለ አላቸው። ንጉሡ ለስምንት ቀን እስኪመክር ድረስ መርቆሬዎስን ወደ ቤቱ እንዲወስዱት አዘዘም። ከስምንት ቀን በኋላም ወደ እርሱ አመጡት። ንጉሥ መርቆሬዎስን አሳብህ ተቀየረን? አለው። መርቆሬዎስም ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳቤ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉሥ አንተም ድሮ ክርስቶስን ታፈቀው ሳለ የሚያስብ ልቡና ነበረ፣ ዛሬ ግን አበድቅ፣ ክርስቶስንም ተውከው አለው። ንጉሡም በእርሱ ላይ ተቈጣ፣ መርቆሬዎስን ወደ እስር ቤት ይወስዱትም ዘንድ ሠራዊቱን አዘዘ። ነገር ግን ንጉሥ ስለ መርቆሬዎስና ስለ ምግባሩ ጠላትንም ድል ስለ ማድረጉም ማሰበና አዘነ። ከሦስት ቀንም በኋላ ንጉሥ ወደ እርሱ ያመጡት ዘንድ መልእክተኛን ላከና አመጡት። ንጉሥ መርቆሬዎስን፣ ራስህን አትጉዳ፣ እኔም አራራልህም አለው። መርቆሬዎስም ንጉሡን፣ ጌታ በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉም፣ ነፍሳችሁን የሚገድለውን ግን እርሱን ፍሩት ያለውን አልሰማህምን አለው ንጉሥ መርቆሬዎስን ሥጋው እስከሚቈራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡትም አዘዘ። ንጉሥ መርቆሬዎስን ይህ ይሻልሃልን? አለው። እጁንና እግሩን አስረው ወደ እስር ቤትም ይወስዱት ዘንድ አዘዘ። መርቆሬዎስም በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኀጢአቴን ይቅርበል። እንግዲህ ስለ ቅዱስ ስምህ ሞት ዘንድ አጽናኝ፣ ከቅዱሳንና ከሰማዕታት ጋርም ጨምረኝ አለ። በእውነት ይደረግልን። የእግዚአብሔር መልአኩ ቅዱስ ሚካኤልም ወርዶ በእስር ቤት ታየው። እግዚአብሔር ኀይልን ይሰጣል፣ ከቅዱሳንና ከሰማዕታት ጋርም ይጨምረሃል፣ ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መሥዋዕትንና ዕጣንን ቁርባንና ዘይትንም የሚያቀርብ ሁሉ እግዚአብሔር ኀጢአቱን ይቅር ይለዋል ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪን ለተራበ ለሚሰጥ ሁሉ እግዚአብሔር ኀጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኀጢአቱን ይቅር ይለዋል። ስለ ስምህ ቤትህን ለሠራ፣ የገርልህንም መጽሐፍ ለጻፈ ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግሥተ ሰማያትም ከአብ ከአብርሃም ከይስሐቅና ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ ቅዱስ መርቆሬዎስ፣ የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግረ ብረቱን ከእጁና ከእግሩ ተፈታ። መርቆሬዎስም ቆመው እግዚአብሔርን አመሰገነው፣ ለመነውም በበነጋው በማግስቱም ንጉስ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህንም አድና አለው። መርቆሬዎስ ንጉስን አንተም ለጣዖት መስገድን ተው ነፍስህንም አድና አለው። ንጉስ መርቆሬዎስ ላይ ተቆጣ። ወታደሮቹንም ይዛቸው አንገቱን ቁረጡት አላቸው። ህዳር 25 ቀን አንገቱን ቆረጡት። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።